እኔ ያገባሁት ሳምሪ ነው እንጂ እሷን አይደለም፣ አንቺን አይደለም እያ ያገባሁሽ። ስለዚህ እባክሽ ተይን። ከዚህ በኋላ አስር ጊዜ እየመጣሽ ባጨቀጭኝ ደስ ይለናል። ሳምሪም ከፈለግሽ ከእሷ ጋር መገናኘት፣ ትላንትም ለተሳደብሽው ቀጥታ ምላሽሽን ከኔ ጋር በህግ እንጨርሰዋለን ማለት ነው። ለምን ከዚህ በላይ ልታገስሽ አልችልም ማለት ነው። እኔ ህይወቴን እየኖርኩ እዚጋ የሰው ልጅ እኔ እቃር ለምሰርቅ ያመጣሁት ሳምሪ መጣች ተተዋውቅን ማንኛው ዓለም ላይ የሰው ልጅ ይፋቀራል። አንቺ የተለየሽ እናት ሆነሽ ወይ እሷን ልክ በቃ ትልቅ ነገር እንደተወሰደብሽ አድርገሽ እሷን እየሰደብሽ እኔ ላይ እየሰደብሽ እንደዚህ እያሸማቀቅሽ ሰው ለመኖር መቀጠል ከባድ ነው። እንዴት አይነት አይምሮም እንዳለሽ ይከብዳል። እንደዚህ አይነት ነገር እስከዛሬ ሰባት ዓመት ሙሉ የሰው ልጅ እየተሰደበ ምን እዚህ ዚጋ ቁጭ ብለህ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነፍሰ ጥሩ ሆና እዚህ ጋር እኔ ላይ ምን እንዳደረግ፣ እኔና አንተ እግዚአብሔር ነው የምናውቅ። ይሄንን ደግሞ ኩሊያ ታቋለች። ይሄንን ሰብለ ካናዳ ታቋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ጎጡን ትቼ ሻሽ አስረይ እስከነ ወጤ ልጄ ጋር ነው የሄድኩት። ከኔ ከልጄ የበለጠ እኔ ከልጄ የበለጠ እኔ ገላይ ነው ያማረ ከልጄ የበለጠ ቁንጅና ያማረ። ምን ፈልገህ ነው ጠጥተ ነው እንዳለል፣ ቤታችን ውስጥ ስትጠጣ ላይ ቅመህ ነው እንዳለል፣ ሚቃም የለም። ኦኬ፣ የምትወስደው መድኃኒት አለ እንዳለል። እኔ ለማውራት ራሱ ግራ እስከሚል አሁን ራሱ ሳወራው እንድታምን አይደለም እሚያምነው ግን አንድ ፈጣሪ እና አንድ መድኃኔዓለም ነው፣ እሚያምነው ጌታ ኢየሱስ ክርስቶስ ነው። ግን ምንም አላደረኩም። ምንድን ነው ያልኳትኝ? እራሷ ትናገር ልጅ የዛ ዕለት አርብ ዕለት ማታ እሷ ተኝታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክነ ፖሊስ ጣቢያ አለመሄዴ ልክነ ፖሊስ ጣቢያ ሄጄ ተደፍሬ ያለው አለ ማለቴ ልክነ ልክነ ልክነ ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞች ያውቃሉ። ቅርብ ቅበ ብዬ የምላቸው እውነት ህልም ነው ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ፣ አንተ እዚህ ላይ ሱሪህን ከፍተህ ምን እንዳሳየኸኝ ያንተን ገበናህን ማውጣት ፈልገም። ይሄ ለልጅ ይቀመጣል። ለወለድከው ልጅ፣ ላሳደጉ ቤተሰቦች፣ ለነዛ ለጫዎቹ ልጅ መማር አለበት። ካልተማረ ደግሞ እንግዲህ ህግ አለ። በህግ አካል ከተማረች ከተቀጣች፣ በዛ እንሄዳለን። አይ አሁንም ማሻፈረኝ እኔ አለቅህም። እኔ እንደዚህ ዝታለው፣ ቤተሰብን እንደዚህ ያረጋለው። አንድ ነገር እኔ እንደማለቅሽ ነው የምነግርሽ። እኔም ማለት ነው ከዚህ በኋላ እኔም አለቅሽም፣ አንቺም ቀጥይ። ያስፈራራሽ ነው እኔ አሁንም መክርሽ እስከዛሬ ታግሼሻለሁ። ከዚህ በላይ ልታገዝሽ አልችልም እና እኔ ያንቺ ስድብ እኔ ላይ አይለጠፍም። እውነቱን ለመናገር እኔ ከምንም ስለማልቆጥረው ነው። አንድም ቀን እኔ ተናድጄ መልስ ወጥቼ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል። ግን እኔ እንደዛ አይደለም ማድረገው ዘመድናት ምንም ቢሆን ልጆች ወልደናል። የሳምሪም እናትናት በሚለው ክፉ ቃል ሳልናገር እሷ ቤትን በምገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብኩ እኔ ውስጤ ምንም አይነት አንድ ሰው ተሳድባችሁ አጠገቡ ስትበሉ ያ ሰው፣ የተሳደበው ሰው ምናልባት ሊሸማቅቅ ይችላል፣ ከተሰማው እንደ ሰውኛ ከተሰማው። እኔ ግን ያ ስሜት ምንም አይነት እኔ ተሰደብኩ እንጂ አልሰደብኩም። ስለዚህ ሰውን አልጎዳችሁ ተጎዳችሁ እንጂ ያ ሰው ነው እናንተ ነው የሰደባችሁ። ስለዚህ እኔ ምንም አይነት ጠባሳ እኔ ላይ የሚጨርበት ነገር የለም እና ምንም አይነትም ነገር ለተንኩል ለመጥፎ ያረኩት ነገር ስለሌለ ሁሌ ንጹሕ ነኝ። ነው የገባችሁ? ምንም እዚህ ጣጣ ውስጥ እኔ ምንም አውቄ ሆን ብዬ ያረኩት ነገር የለም። ስለዚህ አሁንም ልተወኝ አልቻለችም። ሰባት ዓመቱ ሙሉ እስቲላው በሰላም እየኖረን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን ሁሉንም ስትሳደብ ነበር። ይሄ ሁሉ በትግስት አልፌ ዝም ብያለው አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ ሁለት ሰዎች አሜሪካና ኢሮፕን ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የእኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር እኔን እያነሳች ትሳደባለች። ስሜን እየጠራች ትሳደባለች። እዚ ሀገር ደግሞ እኔ የማላቅ መስሎች ከሆነ የትም ዓለም ላይ ኑሪ አንድን ሰውን የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጠሽ በህግና በህግ ነው። ከዚህ በኋላ በህግ ነው የምንጨርሰው። አሁንም የምመክረሽ ከዚህ በኋላ ስሜን እየጠራ ያስፈራራችን ነው ደሰሞት ከሆነ በጣም ያስፈራራሽ ነው። እኔ አሁንም የምመክረሽ ለሰባት ዓመት በሰላም እየኖርን እኔ ብቻ ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ፣ በብዙ ሰው እንዳሰደበቻቸው ይህ ሁሉ ስትሳደብ ነበር። ይህ ሁሉ ከሆነ በህግ የሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺ የምጋፈጠሽ በህግና በህግ ነው። ትናንትም ለተሰደብሽው ቀጥታ ምላሽሽን ከእኔ ጋር በህግ እንጨርሰዋለን ማለት ነው። ለምን ከዚህ በላይ ልታገስሽ አልችልም ማለት ነው። እኔ ህይወቴን እየኖርኩ እዚህ ጋ የሰው ልጅ እኔ ዕቃ አይደለም፣ ሰርቄ ያመጣሁት ሳምሪ። መጣሽ ተተዋውቅን፣ ማንኛውም ዓለም ላይ የሰው ልጅ ይፋቀራል። ለአንቺ የተለየሽ እናት ሆነሽ ወይ እሷን ልክ በቃ ትልቅ ነገር እንደተወሰደብሽ አድርገሽ እሷን እየሰደብሽ እኔን እየሰደብሽ እንደዚህ እያሸማቀቅሽ ሰው ለመኖር መቀጠል ከባድ ነው። እንዴት አይነት አይምሮም እንዳለሽ ይከብዳል። እንደዚህ አይነት ነገር እስከዛሬ ሰባት ዓመት ሙሉ የሰው ልጅ እየተሰደበ ምን አይነት ማንነትም ነው ይህ ሊያሰደብሽ የቻለ የሰው ልጅ። ልጅ ከወለደ እንኳን ይረጋጋል። ልጅ ወልደንም እያየች የምታቆመው ነገር የለም እና እኔ በጣም ነው የሚከብደው። አንዳንድ ሰዎች እንዴት ምን ያህል ትግስት ቢኖረ ነው እንደዚህ የታገስካት፣ እንደዚህ የምትታገሰው የፋኒ ያህል ትግስት ምናምን ትላላችሁ። ግን እንደነገርኳችሁ ሲፈጥረኝ ግን ትግስተኛ ነኝ። ግን እዚህ ጋር ደግሞ ልጆችም አፈርተናል፣ ከሳምሪ ጋርም ተዛምደናል። ያ ተሳምድም ማለት ከሳምሪ ጋር እናቷም እንግዲህ ያው አብረን ተዛምድም ማለት ነው። ስለዚህ ያን ነገር በማየት እኔ ክፉ ቃልንም ካፍ ይወጣል ዝም ብዬ አሳለፍኩት። ለምን ነገ ሰላም ሆና ወይ ጸጥ ብላ ይቅርታም ጠይቃ ቢሆን ምናልባት ልንታረቅ እንችላለን፣ ወይ የሆነ ሰላም ሊፈጠር ይችላል። እሷም በራሷ ህይወት፣ እኛም በራሳችን ህይወት እኖራለን በሚል ብዙ አመት ታገሱ፣ ዝም አለ ቤተሰብ። ቤተሰቤን ነው እናቴን ጭመር ተሳደበች ችግር የለው ብዬ እነሱም ቢናደዱ ግን ኦኬ ይሁን ብለው ፀጥ አሉ አለፉት ማለት ነው፣ ለኔ ሲሉ ማለት ነው። ግን ጭራሽ ቤተሰብንም ለማስፈራራት ደረጃ ደርሰሽ ማለት ጦርነቱ ከዛሬ ጀምሮ ነው የሚጀምረው። የሰው ልጅ ይታገሳል። ትግስቱ በሚጨርሻ ያለቀ ሰዓት የዛኔ ከአንቺ ጋር ምንም ተጣጋቦት አልገባም። በህግና በህግ እንጨርሰዋለን። አንቺ ቀጥታ ሚዲያ ላይ የወጣሽ ተሳደቢ፣ እኔ ደግሞ አንቺን በሚቀጣሽ

እንዲሁ ከሱ ራስ ላይ መሸር የምትወርጅህ ስንት ዓመት ሽ ከአንድ አይሉ ሁለት ልጅ ወለዱ ፍቅራቸው ሳይቀንስ አምረው፣ ደምቀው፣ ሸብርቀው ውሎ አድሮላት። የልጅ ምቀኛ ይህንንም ፋኒ ግን በጣም ነው የማደምቀው። በነገራችን ላይ ማለት ነው። ምክንያቱም ሚስቱን ስለ ወደዴ በሚስቱ ላይ የመጣውን ጸጥ ብሎ እሷን ይከፋታል ብሎ እኔ ክብር ነው ማለት በጣም ጎበዝ ልጅ ነው። እንደ እሷ አፈክፍትነት እኔ ምንጃ በቃ እናት እናት በልጁ ላይ እንደዚህ ሆነ ብዬ አስቤ የማላውቅም በነገራችን ላይ ስለዚህ የአማት ቀናተኛ የልጅ ቤት ያፈርሳል የሚባለው እውነት ነው፣ በነገራችን ላይ ማለት ነው። በአብዛኛው እንዲያው ግን ሆኖ ነው ግን ግን እንዲህ እኔ ታዝባችሁ ታውቃላችሁ። አማትና ምራት፣ አማችና አማች የማይዋደዱ ግን ምን ሆኖ ነው? እኔ ግርም ነው የሚለኝ እንኳን አይደለም ሐበሾች አረቦች ራሱ አይዋደዱ ምን ሆኖ ነው? ግን እንዲያው ምን ነክቷቸው ነው? እንዲያው እንዲህ እኔ የታዘበ ሰው አለ ግን እንዲያው አማት ለአማት አማች ለአማች ተዋዶ ያቅም እኔ እንጃ። በጣም የሚገርመኝ ከሐበሻ እስከ አረብ ነበር እንድትዋዱ ተዋፍቀው ምናምን በቃ የሆድ ሆዲያቸውን ቢያወሩም ከዚህ ከዚህ እያሉ እንጂ እንዲ አይዋዋጡም። ለምን እንደሆነ ግራ አይገባኛም ማለት ነው እና በኔ እኮ የሚገርመኝ ነገር አረቦችስ እሺ መሽም ያው ልጃቸውን ያው ዘመድ ለዘመድ ይጋባን ምናምን፣ እኛ ግን ያው ታውቃላችሁ እኛ ባህላችን፣ ወጋችን ለየት ያለ ነው እና እንዲ በልጃችን ደስታ በልጆቻቸው ደስታ ለምን እንደማይደሰቱ አማቶች ይገርመኛል። አማቾችም እንደዚያው ማለት ነው። እኔ እኮ ቁጭ ቁማ ትቅርላችሁ እንዴ ቁማ ትቅርላችሁ እንዴ! ካላገባች ካልወለደች እሺ ምንድን ነው እናንተ የምትጠቀሙት? ቁጭ ብላ እዚያ ቤት ጨንጓራችሁን ላጥ ከምታደርግ ከነ ደስታዋ ከነ ክፋቷ ከነ ሁሉ የያዘላችሁ እኮ ባል ነው፣ ወይም ደግሞ የያዘችልሽ ደግሞ ሚስት ናት። ስለዚህ ተሸፋፍ ነው። አንተ ትብስ አንተ አንቺ ትብሽ ተባብሎ የተቀመጡ ራሳቸው እናንተ አማት አማትና ምራቶች እናንተ ውልብልቦች። አማትና ማሽላ ጉድጓድ ሲገባ በጊዜ ጉድጓድ ሲገባ ነው ጥሩ ይባላል። ማሽላም በጊዜ ጉድጓድ ካልገባ ቡልብሎ ብሎ ነቅዙ ከጥቅም ውጪ ሆናል። አማት ደግሞ ብዙ ተቀመጠች የልጅም ቤት ስለምታፈርስ አማትና ማሽላ ጉድጓድ ይቀመጥ ይባላል። እንግዲህ እኛም ነገ አማት ስለምንሆን። እንግዲህ እሱ ያብጀን ለማንኛውም ማለት ነው ግን እንዲሁ በአብዛኛው ከታዘባቸው አመትና ምራት መሸምተው አውጡ ያቅም በአማት ያልቆሰለ በአማች ያልቆሰለ በሴቲቱ ቢቀርበው ወንድየው፣ በወንድየው ቢቀርበው ሴቲቱ ያልቆሰለ እኮ የለም። ግን በነገራችን ላይ ማለት ነው እና ፋኒ እንግዲህ ምን ይባላል እንግዲህ እሱ ጽናቱን ይስጥህ፣ እሱ ብርታቱን ይስጥህ። ለነገሩ የሰው ልጅ ይጋጫል አንድ ሁለት የሶስት እንደዛ ይጋጫል። ግን እናንተ አምራችሁ ደምቃችሁ በልጅነታችሁ ሁለት ልጅ ወልዳችሁ ዘናፏ ፈታ ፍክት ስላላችሁ ስለዚህ ማን እንዴት ሲበለው ስንት ችግርን አሳልፋችሁ እዚህ ቦታ የቆማችሁት በእናንተ ፍቅር ነው። ፍቅር ባይኖራችሁ ኑሮ ሳምሪ እንደእናቷ ብትሆን ኑሮ በሳምንቷ ፈንግላ፣ በወሯ ፈንግላ ተር ነበር ኑላክን ግን የሰው ልጅ ግን አፈጣጠሩ ይለያያል። ስለዚህ ከአንድ እናት ከአንድ አባት ተወልዶ የሰው ሁሉ አፈጣጠሩ ይለያል። ስለዚህ ብላ ብላ ደግሞ ደፍረኝ አላለችም። ሊደፍረኝ ነበር ነኝ አሁን አንቺን እንደው የሰው ስም አሁን እንደው አማቼ ደፈረኝ አሁን ከሳምሪ ጋር ልታጣልኝ ሳምሪ ጠንቅቃ ስለምታውቀው ብዙም አት አት አትውለብለቢ ለማንኛውም አይባልም ነውር ነው ኧረ እንደው እስኪ ከበርበኝ እንደ እናትነት እንደ አያትነት አያት ሆንሽ እኮ እንግዲህ እንደው ለሚሰማው እንደው ለሚያይሽ እንደው ያንቺስ ጠና ያንቺስ ከፋ እውነት እንደው አሁን እንደ ይባላል እንደው ይባላል አለባበስኩኝ አልተገላለጥኩኝ ሳሎን ምን እንዳደረክኝ እኔና ፈጣሪ ነን የምናውቀው ምን አደረገሽ አብዬ ፈጥሮሻን አንቺ እና አይባልም ለማንኛውም አይባልም ልጅሽን እንደዚ አሸብርቆ ፍቅር ሰጥቶ ስለያዘልሽ ጀግና ሊባል ነው የሚገባው ስለሱ ዘር ማንዝር ምን አገባሽ አንቺ ምን ጥልቅ አደረገሽ ልጅሽን በፍቅር የያዘልሽ እሱ ስለዚህ ስለሌላ ዘር ማንዝሩ ነውር እንኳ ቢኖርበት አንቺ ማውራት አይጠበቅብሽም አለቀም እንደዛ ኔ ነ እና ብዙ አንቺ ለነገሩ ልማዲሽ ነው ማውራት ማዋነብነ ብላ ብላ ደግሞ እኔ ልጅ መያዝ አልፈልግም አላለችም መሰለች። ልጅ አላሳድግማ አላሳድግሽም ነው ባሳደግሽ እኮ እናትነት የእናትነት ጣእሙን የምታውቂው ልጅ ስታሳድጊ አይደለ ወልዴ ስለጣልሽ ልጅ ማለት እኮ አይቻልም። እበትም ትል ይወልዳን በነገራችን ላይ ማለት ነው አንድ ሰው ስለወለዴ ብቻ ልጅ ማለት እኮ አይችልም። ማሳደጉ ነው ዋናው። መውለዱማ ዘጠኝ ወር እንደ ምንም አርግዞ መጣሉ ምንም ትርጉሜ የለውም። ግን የልጅ ጣዕሙ ግን ወልዶ ማሳደጉ ብቻ ነው። ስለዚህ ልጅ አለ የብለሽ ስታዋሪ ትንሽ አፈር በይ። በነገራችን ላይ ማለት ነው ወልጅ አላሳድግም እንደማታሳድግ ማታሳድግ እኮ ሀገር እያየልሽ ነው። አንቺ ባታወሪም ማውራት የማይጠበቅብሽም በነገራችን ላይ ማለት ነው። ያሳዝናል ግን በነገራችን ላይ በዚህ ልክ እንደው እንደዚህ መሆን ወይ ይጋጠወጥ ያሳዝናል።